ሰላም እንዴት ናችሁ? በዛሬው ዕለት በከተማችን ድሬዳዋ የመስቀል ደመራ በዓል የሚከበርበትን አካባቢ የደመራውን መስቀል ማጣጠል ተገቢ ነው ወይ? የቆስጠንጢኖስ እናት ንግስት እሌኒ ልጇ ከነገሰ በኋላ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች፣ እንደምናላችሁ፣ እንደምን ስቆያችሁልኝ። እኔ ያለሁ እግዚአብሔር ይመስገን በድጋሚ ተመልሼ መጥቻለሁ። እንኳን ለብርሃነ መስቀሉ በሰላምና በጤና አደረሳችሁ አደረሰን። በአሁኑ ሰዓት እንግዲህ በታላቅ ድምቀት በመላው ኢትዮጵያ የደመራ ቦታዎች እያመሩ ይገኛሉ። እግዚአብሔር ፍቃድ እስካሁን ድረስ በሰላምና በጤና እየተከበረ ይገኛል። ኦርቶዶክሳያን እንኳን ደስ ላችሁ ማለት እወዳለሁ። ተዋህዶ ሃይማኖቴ የጥንትነሽ ትና አባቴ ይለያል። ኦርቶዶክሳውያን ድምቀቱ እውነት ላቸዋለሁኝ ጥራትንሽ ዝቅ ያለ ነው። አብረን እያመሰገንን መስቀልን ለባለሙያተቦች ሁሉ የሰላም የደስታ የፍቅር የመተሳሰብ ያድርግላችሁ ማለት ወዳለሁኝ። ቪዲዮ በደንብ ሼር ይደረግ ላይክ እያደርጋችሁ ጀምሩት። ሁሌም የሚያስደምሙን የድሬ ከንቲባ ደግሞ አመስግኑልኝ። እንዲሁም መላ የድሬ ነዋሪዎችን እግዚአብሔር ያክብርልኝ እያላቸው ኮመንት ላይ አመስግኑልኝ። ሁሌም እንደሚያሳዩን ፍቅር የመስቀል ደመራ ማከበሪያውን በዓል ሲያጸዱ ታስተውለዋል። ክብር ለሚገባው ክብር እንሰጣለን። ክብር መስጠት ግድ ነው። ኦርቶዶክሳውያን ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችኋለኝ። አሁን ቀጥታ ወደ መስቀል አከባበር ስነስርዓት እንሄዳለን። ቪዲዮን ላይክ ያደርጋችሁ ጀምሮ ኦርቶዶክሳውያን ወደ ቪዲዮ እንሄዳለን አሁን ቸው ጠፍተዋል ሲሉን ይኸው እንደዚህ ደምቀን አብርተድ የመስቀል በዓል እንደዚህ እያከበር እንገኛለን እንደምታዩት በመስቀል አደባባይ በእንደዚህ አይነት መልኩ እየተከበረ ይገኛል ከቻልኩኝ በቀጣይ ቪዲዮ የማታ መርሃ ግብር ማሳያቸው ይሆናል ይህኛው ደግሞ የምታዩት በደሴ ከተማ ላይ እንደዚህ ድባቡን እያደመቁት ይገኛሉ አሁን ቀጥታ የሚወስዳችው ወደ ድሬዎች እያደረጉ ያሉትን ስነስርዓት አሳያቸዋለኝ ይለየላቸዋለሁ እውነት ኦርቶዶክሳውያን ወደ ቪዲዮ እንሂድ ሰላም፣ እንዴት ናችሁ? በዛሬ ዕለት በከተማችን ድሬዳዋ የመስቀል ዳመራ በዓል የሚከበርበትን አካባቢ እንደምታዩት አጽድተውታል። እቺ ናት ሁሌም የሚያስደምሙን የሚያስገርሙን ድሬዎች እንግዲህ በእንደዚህ አይነት መልኩ እውነት ላቸዋለሁ። እስላም ክርስቲያኑ ሳይቀር የኦርቶዶክስን በዓል ማክበሪያ የመስቀሉን ደመራ መደመሪያ ቦታ በእንደዚህ አይነት መልኩ እያጸዱ ይገኛሉ። እውነት ላቸኋለሁኝ። እግዚአብሔር ያክብርልን ማለት እንወዳለን እኛ ኦርቶዶክሳያን። ክብር ለሚገባ ኦርቶዶክሳያን፣ ኮመንት ላይ ክብር ስጡ። እውነት ሊመሰገኑ ይገባቸዋል። ይለያሉ ድሬዎች፣ እውነት ላቸዋለሁኝ። ቪዲዮ የሚደርሰው በመስቀሉ ኃይል የሚያምን ባለማህተብ በሙሉ እኒህን ሁለት ነገሮች ሳያደርግ እንዳል። አንደኛ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ያለውን ኃይለ ቃል የመስቀሉ ነገር ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው የሚለውን የእግዚአብሔር ቃል ኮሚንስ ሪሳ። ሁለተኛ የነጻነት አርማውን የክርስቶስን መስቀል ማህተቡን፣ ይህንን መስቀል ከፍ በማድረግ ይህንን ቪዲዮ ዲዩቲ ያድርገው ለምታምኑ በመስቀሉ ኃይል የምታምኑ በሙሉ እንኳን አደረሳችሁ። የቆንስተንጢኖስ እናት ንግሥት እሌኒ ልጇ ከነገሰ በኋላ ሃይማኖት ከተደላደለ በኋላ በል እንግዲህ ልጀን አንግስልህ ብዬ ነግሬው ነበረ፣ አንግሶልኛል። ልጀን ያነገስክልኝ እንደሆነ መስቀልህን ኢየሩሳሌም ህጀ እፈልጋለሁ ብዬ ተስያለሁ። ህጀ ልፈልግ ነውና ልጀ ፍቀድልኝ አለችው። ንጉሥ ስለሆነ ፈቅጀልሻለሁ ባለ፣ ሰራዊት መደበላት። ስንቅ አስጫዳላት ወርቅ ብር ሰጣት። እሷም ጥሩ አርጋ አሳድገዋለች። እስከ ሶስት ሰዓት ድረስ ጸሎት ሰልይ ሶስት ሰዓት ላይ በዛሬ ቋንቋ ቢሮ በዚያን ጊዜ ቋንቋ ቤተ መንግስት ግባ። እሁን አሁን እዚህ የመንግስት ሰራተኞች፣ ባለስልጣናት ካላችሁ እስከ ሶስት ሰዓት ሁለት ሰዓት ቢሮ ከሆነ እስከ ሁለት ሰዓት ድረስ ጸለያችሁ ግቡ። ኢንተርኔት ከምታዩ ጸለያችሁ ብትገቡ እግዚአብሔር ከጭንቅቀን ያወጣቸዋል። ምክንያቱም እናንተም ሰው ናችሁ። እንደተወደዳችሁ የምትጠሉበት ጊዜ ሊመጣ ይችላል። እንደተሾማችሁ የምትሻሩበት ጊዜ ሊመጣ ይችላል። የጭንቅ ጊዜ ቀሪያችሁ ደግሞ እግዚአብሔር ነው። በተሾሙ ጊዜ ያጨበጨበ ሕዝብ በተናቁ ጊዜ አይገኝም። መጨረሻ ላይ የሚገኘው መድኃኔዓለም ብቻ ነው። ስለዚህ የሰው እንዲህ አድርግ። ስድስት ሰዓት ስትወጣ ደግሞ ከምሳፍ ቆርጠህ ለድሆች አብላቸው። መልሰ ደግሞ ስምንት ሰዓት ግባ። እስከ አስራ አንድ ሰዓት ፍረድ። አስራ አንድ ሰዓት ደግሞ ጸልይ። አስራ ሁለት ሰዓት ለድሆች ምግብ አቅርብ ብላ አስነግራው ነበረ። ቆስተንጢኖስ በዚህ ስርዓተ መንግስት ጸንቶ ሲፈርድ እናቱ ሌኒ ሄደች። የጌታ የመስቀል ስ አለቻቸው። አይ የለም አናውቅም አሏት። አታውቁም? አዎ ንግስት አይደለች? ሰብስባ አሰረቻቸው። ሲጨንቃቸው ሆነም ይሄ ሽማግሌ ሳያውቅ አይቀርም፣ ሲሱን ጠይቂ አሏት። ኪራኮስ ይባላል። ያንን ጠይቀ አይሆንም አላት። ውሃ የሚያስጠማ ቅባት የበዛበት ጨው የበዛበት ምግብ ሰታ፣ ውሃ እንዳትሰጡት አለች። ዛሪያ ሲጨንቀው ልናገር አለ። ተናገር ውዴና ያለ አይ እነዚህ ሶስት ተራሮች መቼም አንዱ ሳይሆን አይቀርም ማለት ነው። ከዚያ በኋላ ደመረች ደመራ እንጨት አሰበሰበች። መልአኩ ጠቁሟታል፣ ቅዱስ መቃሪዎስም መክሯታል። ከዚህ በኋላ ደመራ እንጨት አምጡ ብላ ደመረች። ደመረ ማለት በግዕዝ የግዕዝ ቋንቋ ነው። ደመረ አንድ አደረገ ማለት ነው። መደመር ማለት አንድ ማድረግ ማለት ነው። ደመራ ማለት አንድነት ማለት ነው። ደመራ ማለት ነው? ይኸው እነዚህ እንጨቶች ተሰብስበው ደመራ ይባላሉ፣ አንድነት ማለት ነው። እንጨቱን አያችሁ መስቀል በደመራው መስቀል በደመራው የተገኘበት ምክንያት መስቀል የሰላም ምልክት ስለሆነ፣ ይውላችሁ ወደ ላይ ከመላእክት ጋር አስታርቆና ከእግዚአብሔር ጋር አስታርቆና ወደ ታች ደግሞ ሰውና ሰውን አስታርቋል። ለሰው ሰላም ሰጥቷል። ወደ ጎን ደግሞ ባራቱ ማዕዘን ይኸው ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ አራቱ ማዕዘን ሰላም ያገኘ በመስቀሉ ነው። ስለዚህ መስቀል እንዲህ የተደረገ ነው። ይህ ስለሆነ መደመሩን ያመጣው አንድነቱን ያመጣው መስቀል ነው። የአንድነቱ ምንጭ መስቀል ነው። በመስቀል ሰባት ነገሮች ታርቀዋል፤ ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስና ሥጋ፣ ህዝብና አይዛብ እነዚህ እርቅ ያገኙት በመስቀሉ መሰረትነት ነው። ይህን ሰላም ስላገኙ ከዚያ በኋላ ደመረችና ዕጣኑን መቃሪዎስ ኤጲስቆጶስ ዘኢየሩሳሌም አዘክሮ ባርኮ ከደመራው ጨመረው። ከደመራው ሲጨምረው ምን አደረገ? ጢሱ ወደ ሰማይ ወጥቶ መስቀሉ ወዳለበት ተራራ ሰገደ። ጤሱ ተና ሰገደ። መስከረም 17 ነው። መስቀሉ ወዳገኘ ወዳለበት ተራራ ሰገደ። መስከረም መስቀልን አስራ ሰባት የመስቀልን በዓል ለምናከብራል ንግሥት ሌኒ ልጁ ልጅዋ ቆስጠንጢኖስ በነገሰ ጊዜ ወደ ኢየሩሳሌም በመሄድ ኢየሩሳሌም ያሉ ገዳማትንና የመስቀሉን ስፍራ ለማግኘት ተጓዘች። ከዚህም በኋላ ወደ ኢየሩሳሌም በደረሰች ጊዜ አይሁድ በጥላት፣ በቅፋት፣ በመንቀኝነት ተነስተው መስቀሉን ቀብረውት ነበርና የመስቀሉን ቦታ ልታገኘው አልቻለችም። በሰዓቱ የነበሩትን አረጋውያኑን ብትጠይቃቸው አረጋውያኑን ሊነግሯት ፈቃደኛ ያልነበሩ አንድ አረጋዊ ግን በብልሃት ብትጠይቃቸው ያለበትን ቦታ ነግሯታል። ከዚህም በኋላ ወደ ቦታው ስትጓዝ ሶስት ተራሮችን አገኘች። ከዚህም በኋላ የትኛው ተራራ ላይ ክርስቶስ መስቀልን ለማወቅ ደመራ ደመራ ቅስ ራ ጢሱ እንዲጠቁማት አድርጋለች። ቅዱስ ያሬድም ይህን ቃል ሲናገር ተተክለ ጢስ አባ አንጻረ መስቀል ሰገደ ወባረከ ጢስ እንዲል ጢሱ ሄዶ ቦታውን ጠቁሟታል። ከዚህም በኋላ ከተራራውን ብታስቆፍረው የክርስቶስ መስቀል እና የጥጦስን የዳክርስን መስቀል አገኘች። ከዚህም በኋላ የክርስቶስ መስቀል የቱ እንደሆነ ለማወቅ ሙት አምጥታ ሁለቱ መስቀሎች ላይ ብታስተኛበት ሁለቱ መስቀል ላይ የተኙት ሙት ሊነሳል አልቻለም። የክርስቶስ መስቀል ላይ ሲተኛ ግን ሙቱ ተነስቷልና የክርስቶስ መስቀል ቤቱ እንደሆነ አውቃለች። ከዚህም በኋላ በዛ ቦታ ቅዳሴ ቤቱ እንዲሰራለትና ቤተ መቅደስን ሊታነጻ ያለው የቅዳሴ ቤቱን መስከረም 17 እንዲከብር ሆኗል። የደመራውን መስቀል ማቃጠል ተገቢ ነው ወይ እነግራችኋለሁ። በደንብ አድርጋችሁ ሸርኮፒንግ እያደረጋችሁ ለሁሉም ኦርቶዶክሳውያን አደርሱልኝ። ላይ ካድርጉና ጀምሩት። ቤቱን ደግሞ ፈሎ ማድረግ አትርሱ። ይህን ሰሞን ምን አዲስ ነገር እንደመጣ ባላውቅም ብዙ ኮሜንት እየተጻፈልኝ ያለው በውስጥ መስመርም ብዙዎቻችሁ እየጠየቃችሁኝ ያላችሁት ይህንን ነው። የደመራውን መስቀል ማቃጠል ተገቢ ነው ወይ የሚል ጥያቄ እውላችሁ። ሲጀመር ዕሌኒ ደመራ ደምራ ዕጣን አጨሰች እንጂ እንደዚህ መስቀል አደረገች የሚል ጽሑፍ የለም። ምን ነበር መሆን የነበረበት ካላችሁኝ፣ እደመራው ላይ ዕጣን መጨመር ዕጣን መጨስ ነበረበት። ሲቀጥል እደመራውን ጨላ የመስቀል ምልክት የምናደርገው የመስቀል በዓል መሆኑ ለመግለጽ ነው ሌላ ተአምር የለውም እና መስቀልን ማቃጠል አይሆንም ወይ ካላችሁኝ አይሆንም እንዴ የተመሳቀለ ሁሉ በቃ መስቀል ነው ማለት ነው እንዴ አንድ መስቀል እኮ መስቀል ለመባል መቀረጽ አለበት በስርዓቱ ከዚያ የሚጸለይ ጸሎት አለበት እንዴ የተመሳቀለ ሁሉ መስቀል ከሆነማ እንግዲህ አውራ ጎዳናም መስቀልያ ጎዳናም መርገጥ የለብንም በዚያ ማለፍ የለብንም ማለት ነው እ እማዬ እንግዲህ እንጨት ስቆሰቁስ አንዱን እንደዚህ አድርጋ አንዱን እንደዚህ አድርጋ ተጨምራለች። ታዲያ መስቀል አቃጠለች ሊባል ነው እንዴ? ተው እንጂ። አንዳንዴም እያስብን እንጂ ይልቅ ማለት ነው ጎበዝ፣ ከሆንን ሁላችንም ቻሌንጅ አድርገን እደመራው ላይ እጣን እንዲኖርበት እናድርግ። ምክንያቱም እሌኒ እጣን አጭሳ ነው የእጣኑ ጢስ ወደ ላይ ወጥቶ ሰግዶ ሰገደ ጢስ በተራራው ላይ ሰግዶ ነው መስቀሉ የተገኘው ይሄ ነው መሆን ያለበት ጎበዝ ከሆንን ይሄን ቻሌንጅ እናስጀምር ሁላችሁም እስኪ ኮመንት ላይ ደመራው እጣን ይኑርበት እያላችሁ ጻፉልኝ እንደው ስወዳችሁ ከመቼውም በላይ ይሄንን ማንም ሳይጽፍ እንዳይሄድ ደመራው እጣን ይኑርበት እያላችሁ ይሄ ነው ትውፊቷ ይሄ ነው እጣን መኖር አለበት ከተማው ሁሉ በእጣን ቢታወድ ደስ አይልም ሁላችሁም ሸርኮፒኒንግ እያደረጋችሁ ለሁሉም ማዳርሱልኝ ላይክ አድርጉ ቤቱን ፎሎ ማድረጋት አዋጅ አዋጅ አዋጅ አዋጅ አለ። በጣም ደስ የሚል የምስራች አለ። የምስራቹን የምንናገረው ደግሞ እዚህ አዳማ ናዝሬት ላይ አዲስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጠ ሰፊ ቦታ አለ። ይህ ቦታ ደግሞ ለአዛውንቶች፣ ለሽማግሌዎች፣ ለወጣቶች፣ ለህፃናት፣ ለሴቶች የተመቸ ቦታ ነው። ይህ የምታዩት አዲስ መስቀል ነው። በዚህ መስቀል ላይ ከነገ ጀምሮ ከነገ ከነገ ወዲያ በ15፣ በ16፣ በ17 ድንቅ የሆነ ነገር አለ። ስለዚህ በአዋሽ በወረንጭቲ በተለያየ ስፍራ ያላችሁ የሚመቻችሁ ስፍራ ኑ ወደ አዳማ። አዳማ ምርጥ ሀገር ሆናለች። በሰላም የንን የመስቀል ስፍራት እናከብራለን። ይህ ቤት ሼር ኮፕሊንግ አድርጉ። ብፁዕ አባታችን አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀጳጳስ የዝዋይ ሀመረ ብርሃን መንፈሳዊ ኮሌጅ የበላይ ጠባቂና የቅዱስ ሲኖዶስ ቋሚ አባል በዚህ ተገኝተው ስለ መስቀሉ መግለጫ በማድረግ ቡራኬ ባርከው መስቀሉ እዚህ እንዲተከል አድርገዋል። ስለዚህ ሁላችሁም ነገ በምናከብረው በዓል ላይ እየተገኛችሁ በዓሉን አብረን እንድናከብር ስንል ቤተ ክርስቲያን ጥሪዋን ታስተላልፋለች። በጀምቶታ ኦርዶክቶታ አመንታ ኦርቶዶክሲ ይሁን ደኬሰኒኩ ቁልቁሉን አባንኬኛ ቁልቁሉ አቡነ ጎርጎሪዎስ የትጋ ፈተማ ኩታለን ለባሸዋ ባሃ አሴቴ አርገመኒ

ግዶ ከነ ከበች እሱ ፊስ አያነ ኬኝ አያነ ይፈች እፉስ ሙርታዬ በተስካን ደበርሴ ሰነበት ከበጃን ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። እንዴት ናችሁ ውድ የኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች እንዴት ናችሁ? ሁላችሁንም ሰላም ብያችኋለሁ። እንኳን ለብርሃነ መስቀሉ አደረሳችሁ አደረሰን። በዚህ ስፍራ ደግሞ በጣም የምንወዳቸው አባታችን አስተጋግሯሉ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀነባ ጳጳስ በዚህ ያሉ አሳይልኛ የአዳማ ከተማ ደግሞ ክቡር ከንቲባ በጣም ተወዳጅ ከንቲባችን በዚያ ያሉ ይህን ስፍራ ደግሞ እንዲሰጡን ደግሞ እሳቸው ትልቅ ድርሻ አላቸው እና እግዚአብሔር ይመስገን። ኦርቶዶክሳውያን ኦርቶዶክሳውያን ነገ ከነጎዳ የሚከበረውን በዓል በሰላም አክብረን ሁላችንም ደስ ብሎን ወደ ቤቶቻችን እንሄዳለን ማለት ነው። እግዚአብሔር ይመስገን፣ ይህንን የመሰለ ነገር ደግሞ አሳይቶናል። ብዙ አባታችን ይፍቱን ይባርሱ እስኪ የማይነጥፍና ወረት የሌለው ፍቅራችንን ለወንድሞቻችን እንለግሳቸው። ነገ የደመራ በዓል ከዛም የመስቀል በዓል በታላቅ ድምቀት እንግዲህ ይከበራል። እነኚህም በዓላት ለማክበር ያልታደሉ ሦስት ወንድሞች አሉን እውነቱን እውነት ሐሰቱን ሐሰት ስላሉ እውነትን እየገለጡ ነፍሳትን ወደ ቤተ ክርስቲያን ስለጨመሩ የሚሳደዱ ወንድሞች እፎይና ጳላዲዮስ በመሳደድ ወንድማችን ብሩኬ ደግሞ በእስር ይህንን በዓል ያሳልፋሉ። ወንድሞቻችን ክህነት ማዕረግ ሳይኖራቸው ለቅድስት ቤተ ክርስቲያን የሚጠቅመውን በመስራት እናውቃቸዋለን። በደላቸውም ለእኛ የተገለጠ ነው። ስለዚህ በዚህ በዓል እነዚህን ወንድሞች መርሳት በፍጹም አይገባምና ሜንሽን እያደረጋችኋቸው እንኳን አደረሳችሁ በማለት መልካም ምኞት እንድትመኙላቸው ጠይቃቸዋለሁ። ግድልም ይህ ቀን ያልፋል። ክብር ተከቢ ማዘመን በቤተክርስቲያናችን ልዩ እገዛ እየተደረገ በእርሶ የስራ ኃላፊነት የስራ ዘመን ክብራችን ተጠብቆ ቤተክርስቲያኗ ሞገዙ ናቸው የሰራቸው ስለ ይህም ትልቅ ኩራት ይሰማል። ለብዙ መልኩ ቤተክርስቲያናችን ጥያቄዋ እየተመለሰ መልስ እያገኘን ያለንበት ወቅት ስለሆነ እዳ አሁኑ ለቤተክርስቲያን ትኩረት ሰጥቶ ያገለገሉት የሰሩት የረዱት ወቅት ጊዜ የለም። በአራቱም የሀገራችን አቅጣጫ አብያተ ክርስቲያናት እንደ ችቦ የተቃጠሉብን መዳማውያን መነኮሳት አባቶቻችን መነኮሳት እናቶቻችን የተገደሉብን እነሱን ለመቅበር እናቶች፣ አዛውንት፣ አቅም አታ ወጣቶች እንባቸው አልቆ ደም እንባን እያዘሩ የመቅበር አቅም እስኪያጡ ድረስ በደል የተፈጸመብን በርካታ ኦርቶዶክሳውያን በማህተባቸው ምክንያት የተገደሉብን በርካታ መገልገያ ነዋያተ ቅድሳቶቻችን እንዲቀሉ እየተሰራብን ያለን ኦርቶዶክሳውያን ነን። ጳጳሳት ጭምር ናቸው ከዚህ ርት ርት እናት ጋር የተያዙት የነሱ ግለሰባዊ ማንነታቸው ክብራቸው ሲነካ ብቻ ነው በሰዓታት ልዩነት ቶሎ ብሎ ተነስተው መግለጫ የሚሰጡት ከዛም ብሎ ብሎ ደግሞ ትናንትና ካሜራ ሲደቅ ነው ይሄው ማስተባበያ ሰጡ ከናንተ ክብር የዚችና ክብር ይበልጥብናል የእናንተ ክብር ለኛ ምናችንም አይደለም እንደ አባት ራሱ ማየት ከቁምን ቆይተናል ምክንያቱም ከቅድስት ቤተክርስቲያን ክብር የራሳችሁን ክብር እያስቀደማችሁ ስለምትነዱት መኪና ስለምትለብሱ ልብስ ስለምትመገቡት ምግብ ብቻ ነው ስለምንመኑ አታስቡ ስለቅድስት ቤተክርስቲያኑ አታ አታስቡ ከዛ ቤተ ክርስቲያን ስንብር ገባ ከዚህኛው ደብር ስንብር ራስ ገባችሁ የሚሉን ብቻ ነው የምታዩት ነው። እያታለላችሁ መመኑን ኦርቶዶክሳን ባለማተቦችን፣ እንዲሁም ደግሞ ቅዱስ ቤተ ክርስቲያንን እየጨቆናችሁ ትገኛላችሁ። ግዴላችሁ እንደ አባት እንደረኛ መሆን ካቃታችሁ ቦታውን ለቃችሁ ውጡልን።